እኔ የምላችሁ ቤተሰብ ማን ነው እንደኔ ግን ብሩኬ ሲቀና በጣም ደስ የሚለው የሚያስደሰተው፣ እንደኔ ግን ደስ ይላችኋል ብሩኬ ሲቀና? እኔ ብሩኬ ሲቀና በጣም ነው ደስ የሚለኝ፣ ምክንያቱም ሰው የሚቀናው በሚወደው ሰው ስለሆነ ማለት ነው። ሰላም፣ ሰላም፣ እንዴት ናችሁልኝ? እኔ ውድና የተከበራችሁ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩኝ እንግዲህ ከብዙ ጊዜ መጥፋት በኋላ ተመልሻለሁኝ። ብዙ ጊዜ ባይባልም ግን አንድ አምስት ቀን ሆኖኛል እና ያው እንግዲህ ዛሬ በአዲስ መንፈስ ተከስቻለሁ። እንግዲህ ወደ ቤተሰብ ጋር ሄደን ዳግማይ ትንሣኤን እዛ ነበር ያከበርነው። በነገራችን ላይ በቃ ክፍለ አገር ደርሼ ስመጣ በጣም በቃ ታመሜን የምመጣው ከአሁን በፊትም እንደዚሁ የባሌ ቤተሰቦች ጋር ሄጄ በጣም ታመሜን የመጣሁት። ዛሬም ደግሞ የቤተሰቦች ቤተሰቦች ጋር ሄጄ በጣም ታመሜን የመጣሁት እና እውነት ጉንፋን እሽት እያደረገ ነው የመጣሁት። እሽት ግን በጣም ናፍቃችሁኛል። በጣም የእውነት ሚዲያ ግን ማለት ነው ሶስት ይሆናል ዩቲዩብ፣ ሶስት ይሆናል። እንዴዛ እዛ በቃ አቁነጠነጠኝ፣ አቁነጠነጠኝ። በቃ ኢንተርኔት የለም መብራት የለም ምናምን ነገር ክፍለ ሀገርና ቤተሰቦች ያሉበት ቦታ መብራትና ኢንተርኔት የለምና፣ ቻርጀር እራሱ በሶላር ነው። ከስንት አንድ ነው፣ አይገኙም ለቻርጀር ራሱ። እና በጣም የዩቲዩብ ወልፍ ታውቃላችሁ። ምክንያቱም ሀይሚዬ ቡራዬ በጣም ናፈቁኝ። ጨረቃ ፋሚሊ በጣም ናፈቃችሁኝ። ሂለም ፋሚሊ በጣም ናፈቃችሁኝ። እግዚአብሔርን እና ቀጥታ ወደ ነበርኩበት ስመለስ ዘልዬ ኢንተርኔት ሳገኝ በቃ ወደ ዩቲዩብ ነው የገባሁት እና በጣም ብዙ ነገር ተካሂደዋል። በጣም ብዙ ነገር ተፈጥሯል። በጣም ብዙ ብዙ ደስ ደስ የሚል ጊዜ አሳልፋችኋል። ሀይሚዬ ቡራዬ ቲክቶክ ላይ የሚያየኋቸው ነበረ፣ ፏፈሽ እያሉ እንዲሁም ደግሞ የመሌ ሰርግ ነው ሰሞኑ፣ የመሌ ሰርግ ፏፈሽ እያሉ ነው። ሀይሚዬም እንግዲህ ከነ ናንዬ ጋር እንዲሁም ከውዷ እናታቸው ሙሽዬ ጋር እና ሀብትሽም ብቻ ብዙ ደስ ደስ የሚሉ ላይፎች ነበሩ። ደስ ደስ የሚል ጊዜ አሳልፋችኋል። የእውነት ደስ ብሎኛል። እናማ እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥተዋል ሀይሚ። እንግዲህ የመለይ ሰርግ አይደለ? ሰሞኑን መለይ ሰርግ ላይ እንግዲህ ሀይሚዬ ግን ኧረ ታይታይታይ ፕራንክማ ትችላለች። ሀይሚዬ በፕራንክ አትቻልም። በነገራችን ላይ ሰሞኑን ሀይ ቡራ ጭውት እያለባት ነበር። ሀይሚ ላይ ከሰርጉ በፊት በጣም ብዙ ፕራንኮች አድርጋችኋታል። በጣም እንዴ መሌ ራሱ አሉድሽ፣ አሉድሽም እኛ ቤት እንዴት ትዳፈሪያለሽ ምናምን ብሎ የሰራት ፕራንክ፣ ብሩኬ ዋጋ እንደሚያስከፍልህ ተናግሪ ነበረ። እንግዲህ ብሩኬ ሆይ ለመልሱ ተዘጋጅ እያልኩ ነበርና፣ እንግዲህ ሀይሚዬ እውነት ለመናገር ፕራንክ ስትሰራ እንኳን እስካሁን ድረስ ታቋታላችሁ። ከወንድ ጋር ፕራንክ ስታደርግ ተቀራርባ እንኳን ፎቱ እንደው አትነሳም። እውነት ለመናገር እጇን በርቀት አንከርፍፋ ነው ክርፍፍ አርጋ ነው የምትነሳው ፎቶ እንኳንና በጣም ነው የሚገርመኝ የምታደርጋቸው አክቶች፣ ፕራንክ ስታደረግ ይሁን እንደ ማንኛውም ሴት የምትለጣጠፍ አይደለችም። የሆነ ጥምጥም ወገብ ምናምን አቲዝም አትለጣጠፍምና እንግዲህ የእውነት ብሩኬ አይቷት ይሁን አላያት ይሁን ሀይሚዬ የሆነ ስራ ጀምራለች አይደለም። ማለት ያው በፕራንክ ዙሪያ ማለት ነው። አላቅም። ነገር ግን ዛሬ ብሩኬ በጣም እንደገፋው፣ በጣም እንደደበረው ሀይሚዬ ሰርጉ ላይ ከሌላ ሰው ጋር ስትጎራረስ ስትሳሳቅና ስትጫወት እንዲሁም ደግሞ የሆነ ያልሆነ አክቶች ስታሳይ እንደነበረ ብሩኪ ዛሬ በቁጣ እየገለጸ ነበረ። እሷንም ሲጠይቃት ደግሞ እንደዛ አይደለም እኔ ቤተሰብ ስለሆነ ነው፣ ሰርግ ስለሆነ ነው፣ ድግስ ስለሆነ ነው፣ ቤተሰብ ነው ብዬ ነው ብላ እያሳመነችው ነበር። እንግዲህ እንዳያችሁት ማለት ነው። እናማ ቡራዬ እንደዚህ ቅናት ያለው ሀይሚን ስለሚወዳት ነው። ፍቅር ያስቀናል፣ እውነተኛ ፍቅር ያስቀናል። ምንም ማረግ አይቻልም። በቃ እውነተኛ ፍቅር ሲኖራችሁ የናንተ የሆነ ሰው የእናንተ ብቻ እንዲሆን ነው የምትፈልጉት። ማንም እንዲ እኔ ማለት የኔ ባህሪ እንዲሁም ደግሞ የብዙ ሴቶች ባህሪ፣ የሁሉም ባይሆንም የኔ ባህሪና የብዙ ሴቶች ባህሪ እኔ የምወደው ነገር የኔ ብቻ እንዲሆን ነው የምንፈልገው። እኔ በበኩሌ እንደዛ ነው። በጣም የምትወዱት ሰው ማንም ሲያሞግስባችሁ ማንም ከሌላ ማለት ኖርማል ሰላምታ ያለ ነው መከባበር ያለ ነው። እሱ እሱ ችግር የለውም ግን ከዛ ያለፉ ቀልዶዎች ከልክ ያለፈ መሳሳቅ አለ አይደለ? በቃ ከልክ ያለፈ መሳሳቅ እንዲሁም ደግሞ አጉል ቀልድ እንዲሁም ደግሞ ቁልምጫ ማለት ማቆላመጥ፣ ለምሳሌ ብሩኬን ብሩክዬ ብሎ መጥራት፣ የሰው ማለት ሌላ ሰው ከሚስቱ ውጭ ይሄ ብላ የምትለው ቃል በጣም ነው የምታስቀድ ነው በጣምም ነው የምትለው ና ማንም ሰው የራሳችሁን የሆነ ሰው እንዲያቆላምጥባችሁም ሆን እንዲያደንቅባችሁ አትፈልጉም። እና ብሩኬ ደግሞ የሚቀናው የቀናበት ብቻ ግን ከሀይሚዬ አስበው ሆነ ሳታስበው እውነት ወይም ፕራንክ ሊያረጋት ይሁን ብሩኬ ወይስ ሌላ ነገር ይሁን አይደነው አላውቅም። ግን አሁን እዚህ ጋር ያለው ምንድ ነው ከሌላ ሰው ጋር ስትጎራረስ እና ከሌላ ሰው ጋር ተቀምጣ ስትጭት ነበር ነው። እሱ ስለሚወዳት እሱ ደግሞ ቀና። ይሄ ነው እንግዲህ ዛሬ ብሩኬን ያስከፋው ግን ደግሞ ሀይሚዬ ታቅበታ ትችልበታለች። ማለት ሰሞኑንም ከፋሲል ጋር ቀለበት ምናምን የተባለውም ውሸት ነው። ይህንንም አታደርግም። ግን ደግሞ እሷ ሳታስበው ምናልባት አውርታ ሊሆን ይችላል፣ ወይም ደግሞ ፕራንክ ልታደርገው ፕራንኩን ጀምራለች፣ ወይም ደግሞ በቃ ሳታስበው ሀይሚዬ ታውቃላችሁ፣ በጣም ሸመኛ ናት። ማለት ሰው ማስከፋት አትፈልግም ምናምን ነገርና ምናልባትም እንዳለው እሱንም ያስቀናውን ነገር አድርገው ወይም ደግሞ ያለውን ነገር አድርገው ሊሆን ይችላል እና ብሩኬ ደግሞ ቀና። አይዞ ብሩኬ፣ አይዞ አይዞ ሀይሚዬ፣ አንተና አንተ ብቻ ናት። እንደዚህም አትቆጣ እንደዚህም አትሆን እንዴ። በነገራችን ላይ ማለት ነው የሆነ ቅናት የሌለበት ፍቅር አያምርም ባይነኝ እኔ በበኩሌ እንደየ አስተሳሰባችን እንደ የሰውነታችን ይለያያል ለምን የእኔ አስተሳሰብ እና የሌላው ሰው አስተሳሰብ አንድ ላይ ሆን ይችላል እኔ ግን እኔ አንዳንድ ሴቶች አረ የራሱ ጉድ ሳቅ ጨዋታ ምንም ችግር የለውም፣ አብሮታ አድርግ እንጂ አብሯት አይተኛ እንጂ የምትሉም ሴቶች አለች። ሳቅ ጨዋታ ወሬ ያወራ የምትሉ አላቸው። አንዳንድ ሴቶች ደግሞ እንኳን አይደለም ወሬ ይቅርና እንዳልኳቸው አሁን ይሄ ብሎ እንኳን ሲጠራ ወይም ደግሞ የማቆላመጥ ነገር ሲያይ በጣም ይቀና ሰው አለ። አንዳንድ ሰው ደግሞ እንደፈለገ ችግር የለውም፣ ዋናው ነገር ውስጡ ልቡ ንጹ ይሁን የምትሉ አላቸው። እንደዛ እንኳን እኔ አልስማማም። ሴቶችዬ፣ በተለይ ሴቶች ባላችሁ ከማንም ጋር ሲስቅ ሲገለፍጥ ሲራገጥ እያያችሁ ወይም ደግሞ ማንም ሲያቆላምጠው ከማንም ጋር እየተቃቀፈ ሲሄድ እያያችሁ ወሬ እኮ ነው ጓደኛው እኮ ናት ምናምን እያላችሁ ኝ የምትሉ ሴቶች ተሸውዳላችሁ፣ ተሸውዳችኋል። አትሽወዱ። ባላችሁ ማንም እንዲያወራባችሁ ለእናንተ ማድረግ የሚገባችሁን ነገር ሌላ ሲያደርግ ሲያደረግ ስታውዝ የማትበሉ